ዳኒ ታግቷል። ቲና ዳኒ ፍቅረኛ እኮ ነው፣ ለምን አገትከው ስትለው አስር ጊዜ ፍቅረኛ ፍቅረኛ ትበይ፣ እስራችን ላይ እንቅፋት የሚሆን ሰው ግዴታ መታገት አለበት ብሎ ይመልስላታል። ለማንኛውም ገንዘቡን ዛሬ ነገ ብለሽ ቶሎ እንታመጪ ይላታል። ዳኒ ታዲያ ከአባዬ ጎን ታግቶ አባዬ፣ ይሄ ሁሉ የሆነው ለአንተ ስል ነው እንድትረዳኝና እንድታውቅ ምፈልገው ይህን ሁሉ ነገር ያደረግኩት ላንተ ነው። ለካሌብና ለትሁትም ነግሬያቸዋለሁ። ታዲያ ቲና እንዳገተችኝ ልጅ ሰምቶ ዝም አለ? አዎ አንተ ጉዳት እንዳይደርስብህ ዝም ማለት ነበረብን ይለዋል። ሰላም ሰላም እያለው ቤተሰብ እንዴት ናችሁ? ደህና ናችሁ? ን እግዚአብሔር ይመስገን። በጣም ደህና ነኝ። ሁላችሁ ጉመኛላችሁ። በሰላማችሁ ብትረክሹ የለኛል። ዛሬም እንደተለመደው የግፈኛ ሚስትና የሰራተኛ ትሁት ክፍል አርባ ሁለት መጥቻለው መጠጫ ነው። ለቤት አዲስ የሆናችሁ ሰብስክራይብ፣ እንዲሁም ሸር እያደረጋችሁ አበረታችሁ የምታበረታችሁ ሁላችሁንም አመሰግናለሁኝ። እንግዲህ ዳኔ ያው አባዬን ለማዳን ለትሁትና ለካሌ ቃል ገብቷል። በዛ መሰረት እንግዲህ ትሁት በጣም አስጠንቅቀው ነበረ። እሱም እንግዲህ ያለው አማራጭ ቲናን ተከታትሎ መሄድ ነው። እሱም እንዳለው እንግዲህ ቲናን ተከታትሎ ሲሄድ እቤት ውስጥ ሰውየውን አጋቹን እንዳገኘው ነበረ ባለፈው ክፍል ያለቀው። እንግዲህ ዳኒ ሲገባ ሰውየ በጣም የሚያስፈራ ግብዴ ነው። አባዬም ታስሮ ያገኘዋል። አጋቹ እንግዲህ ማን አንተ? ከየት ነህ? ምንድን ነው? ብሎ እሱንም ዳኒንም ያግተዋል ማለት ነው። ዳኒም እንግዲህ የአባዬ ጠላት ለመብሰል ቢያስመስልም አጋቹ ሊያምነው ነው አልቻለም። ከፈለክ ቲናን ደውለን መጠየቅ ትችላለህ። ቆይ ገንዘብ አይደል እንዲህ የምትፈልገው የምትፈልገውን ገንዘብ ልስጥህ? ሲለው አልፈልግም፣ በቃ አንተ ለምን ለምንድን ነው ገንዘብ የማትፈልገው ሲለው አይ፣ እኔ በስሬ ነው መቀበል የምፈልገው። እኔ አባዬን ለመግደል ካለኝ ጉጉት አንፃር ነው። ቲና ፍቅረኛ ነው ያልኩህ አይደለ? እንዲህ ለምንድን ነው የማትረዳው? ሲለው እሱም ካለ ዳኔን አግቶ አስሮ መደብደቡን ይቀጥላል። አባዬም እንግዲህ ዝም ብሎ ይመለከታል ማለት ነው። እሱ እንግዲህ ዳኒ ቢለምኖ ምንም ቢለው፣ በቃ ሰውዬውን ለመግደል ስለፈለኩ ነው እባክህ አባዬን ለእኔ አሳልፈ ስጠኝ የሚለው የማምንህን አንድ የሚመስለህ እንዳምነህ ቴና ስትመጣ ሁሉ ነገር ስታረጋግጥልኝ ነው ይለዋል። እንግዲህ ምንም ይስማሙ አልቻለም። ቴና እንግዲህ ከሄድና ገንዘብ ትለምናለች። የለመነችውን ገንዘብ ታገኛለች። የተወሰነ ገንዘብ በፖስት አድርገህ እንድትሰጠኝ ፈልጌ ነበር። ስለሱን እሰጥሻለሁ ይላታል። እሷ እንግዲህ ውለታን እጥፍ ድርብ አድርጌ እንድመልስ ይርዳኝ፣ በጣም አድርጌ አመሰግናለሁ፣ እንዴት ከጉድ እንዳወጣኸኝ አላየህም እያለች በጣም እየተደሰተች እንግዲህ ወደ ቤት ትሄዳለች። ከቤት ስትሄድ እንደ ትሁት ቆዝማ ታገኛታለች። ቆይ ምን ሆነች ነው እንደዚህ ሆንሽ? አባዬን አፈቀኝ። ታዲያ እንደ ህፃሌ ልታለቅሽ ነው? እንደ ህፃን ልጅ ነፃነት ባገኝና ባለቅስ በጣም ደስ ይለኝ ነበር። ለአባዬ ሲያንስበት ነው። ነው በዛውም፣ ቆየት ብሎ እንግዲህ ካሌብ ይመጣል። ካሌብም እንግዲህ ቆይ ዛሬ ምን ሆናችሁ ነው የቤቱ ሰው ሁሉ ነው እንዲድብር ተለያለሁ ማለት ሁሉ ፊታችሁን ጥላችሁታል እኮ ትለዋለች ቴና ካሌብን ማለት ነው። የጠፋው እኮ አባዬ ነው። አባዬ በጣም ናፍቆኛል። ምናልባት እኔ ውስጥ የሚነግረኝ አባዬ ገዳም ሄዶ ነው የሚሆነው። እንዴ ለኔ ሳይነግረኝ ለእኔ ለልጅ ሳይነግረኝ እንዴት ይሄዳል? ሲላት እንዲህ አንዳንዴ እኮ ዝም ብሎ ሳይነገሩ የሚኬዱባቸው ቦታዎች አሉ። ስለዚህ ለዛ ሊሆናል ያልነገረ። ምናልባት ወቃ ውስጤ የሚነግረኝ እንደዛ ነው። እንዴት አወቅሽ? ውስጤን አምነዋለሁ። ውስጤ የነገረኝ ይሄ ነው። ምንም አይሆን አታስብ ትላለች ቲና። አባዬ ምንም እንዳይሆን ጸልይልኝ ብሎት ብድግ ብሎ ይሄዳል። እንዲህ ካሌብ ወዴት ነው ስትሏት? ወዴት እንደሚሄድ አላውቅም። በቃ ዝም ብዬ ዞር ዞር ብዬ እመጣለሁ ብሏት የወጣና በረንዳ ላይ እንግዲህ በሀሳብ ጭልጥ ይላል። ከዛ እንግዲህ የተውት ውሃ በብርጭቆ ይዛ ካሌብ ካሌብ ስትለው ከሀሳቡ ብንን ይላል። እንዲህ ቆይ እንደዚህ የት ሄደ ነው ስትለው እንዲህ አባዬ ሁኔታ በጣም እያሳሰበኝ ነው። ምንም ሆነ ምንም ሁሉን ነገር ላጣ እችላለሁ። አባዬን ግን ማጣት አልችልም። ማጣት አልፈልግም። በቃ አንድ ሀሳብ አለኝ። ይሄም ቴና ነው እንዲህ ቲናን ማገት የሚያመጣልን መፍትሄ አለ ስትለው፣ አዎ ቲናን ስናግታት አጋቹ ብር ማንም የሚሰጠው እንደሌለ ሲያውቅ ከነሱ ጋር ይደራደራል ከአባይ ጋር ይደራደራል። ስለዚህ ያለው አማራጭ ይሄ ነው። ከኋላ ያለውን ከጓሮ ያለውን ክፍል አዘጋጅልኝ። እስከዛ የሚያስፈልጉትን ለማገቻው የሚያስፈልጉትን ማቴሪያሎች ገዝቼ እመጣለሁ። ግን በደንብ አስብበት ካሌብ ትለዋለች። እሱም አስቢበታለሁ። ሌላ ምርጫ የለን ከዚህ ውጭ የምናደርገው ነገር የለም ይላታል። እንግዲህ በቃ ወስን ትስለው አዎ ወስኛለሁ ይላታል። ቴና እንግዲህ ይሁን ብላ ትወጣለች። ሰውየው የሰጣትን ገንዘብ በፖስታ እዛው ቤት ጥላው ትሄዳለች ማለት ነው። ከዛ እንግዲህ ካሌብን የተወሰነ ገንዘብ ፈልጌ ነበር ካሌብ ማለት ለምን ፈለግሽ ለምን ነገር ፈልጌ ነው ካለ፣ ብትሰጠኝ ስለው ችግር የለም ሰጥሻለሁ፣ ስንት ነው የፈለግሽው ትላል የመናገር ብትፈራም የምትፈልገውን ያክል ገንዘብ ካሌብ ሰጥቷታል። ከዛ እንግዲህ ቤት አጋቹ እንግዲህ ዳኒን እያሰቃየ ይቀጥላል። አባዬ ዝም ብሎ ያያል። ከዛ ዳኒ አንተ ሴትና ወንድ ልጅ አግቶ መደብደብ ወንድነት አይደለም ብፈታም ለውጥ ያመጣል አንተ ትንኝ ነህ ይለዋል። እንግዲህ ቲና የቀጠረችው አጋች በጣም የሚያስፈራ ግብዴ ነው ማለት ነው። ቲና ጋር ይደውልና እንድትመጣ ያዘታል። ፊቱን የዳኒ ፊት ይሸፍነዋል። ከዛ ቲና ስትመጣ እንግዲህ ሌላ አንቺ አታለሽኛል? ሸውደሽኛል፣ ማን ነው የላክሽብኝ ሲላት፣ ማለት ቆይ ማን ነው እሱ ስትለው፣ ፊቱን ሲገልጥላት ዳኒ እንዲህ ዳኒ ብላ ብድግ ብላ ልትፈታው ስትል ቁጭ በይ ብሎ ኮስተር ብሎ ቲና እንድትቀመጥ ያደርጋታል። እሱ እኮ ፍቅረኛ ነው። ቲና አንተ ስለምን እንደዚህ ያደረገ እንዴት መጣ እኔ የመጣሁት አንቺን ተከታትዬ ነው። ምክንያቱም አባዬን ቶሎ የመግደል ጉጉት ስላለኝ በቃ ቸኩዬ ስህተት ሰራው። ስለዚህ ለዛ ነው በጣም ይቅርታ የእኔ ፍቅር ይላታል ዳኒ ማለት ነው። ቲና እባክሽ ጥለሽኝ እንዳትሄጂ ይቅርታ። አንዴ እዛ ከሄደን እናውራ ብላት ቲና አጋቹን እዛው ትሄዳለች። ቆይ አንቺ ማንን ይላክሽ? ምንድን ነው ያመጣሽው? ፍቅረኛዬ እኮ ነው ያልኩህ ፍቅረኛዬ ነው። ስለዚህ ለማንም አልነገርኩህም ምንም አላልኩም ብለሽኛል፣ ነበር እንደ ስለዚህ ዋጋ ይከፍላል፣ ወይም ማሰቃይቸው ገንዘብ ያመጣል። አሁን ገንዘብ ያስፈልገኛል፣ ቶሎ ብለሽ አምጪ። ፖስታውን ረስቸው ነው የት እንደጣላችሁ የትም እንደጣለችው ፖስታውን፣ ከዛ በጣም ትደንግጣለች። አዘጋጅቼ ነበረ በፖስታ አድርጌው ነው ብላ፣ እኔ ዝም ብሎ መዘላበድ አልፈልግም። ገንዘብ የሚያስፈልገኝ ሰዓት ነኝ፣ ገንዘብ ያስፈልገኛል፣ ቶሎ ብለሽ አምጪ ስላት እንግዲህ እዚህ እያወሩ እያሉ ትሁት ትደውላለች። ቲና አቃኮ ጥለሽ ነው የሄድሽው ጠረጴዛ ይስላል። ትሁት እየው እኔ በጣም አመሰግናለሁ፣ እንዴት እንዳደነገጥኩ እንዴት ከጉድ እንዳወጣሽ ኛ ጠይቅ። በቃ አሁን መጥቼ ወስደል ጌታ አካባቢን ያለሽ ያለ እኔም ልወጣ ስለሆነ አቀብልሻለሁ ትላታለች ትሁት ከዛ እንግዲህ እዛ ሰሚት አካባቢ ነኝ፣ በቃ አደባባዩ ጋር ስትደርሺ ደዊልኝ ትላትና ይስማሙ በቃ ፖስታው ተገኝቷል ብላት ተነግሯለች ላጋችሁ። እሱም እንግዲህ ገንዘቡን እንድታመጣ ቶሎ ይልካታል። ቴና ገንዘቡን ልታመጣ ወደ ትሁት ታመራለች። ከትሁት ጋር እንግዲህ የተባባሉበት ቦታ ይገናኛሉ። ትሁት እንዴት እንደደነገጥኩት የትን ቦታ ጥየዋለሁ ብዬ በጣም ነበር የደነገጥኩት፣ በጣም ነው የማመሰግነው። እሺ አሁን ቸኩያለሁ መሄድ ይፈልጋል። ምንድን ምን ቢኖርበት ነው እኮ ፖስታው ውስጥ እንደዚህ የደነገጥሽው? ስትላት ገንዘብ ነው ለሰው የሚሰጥ ትላታለች እሺ በቃ እንኪ ለማንኛውም ከመሄድሽ በፊት ስለአባዬ ማወራሽ ነገር የለም አባዬ እኮ ገዳም ውስጥ ነው አልኩሽ እርግጠኛ ሆኝ ነው የምነግርሽ እዛ ነው የሚሆነው እዛ ባይሆንስ ምናልባት ምንም ቢሆን የሆነ መልእክት ያስቀምጣል የሆነ ፍንጭ ይናገራል እዛ ውስጥ ቢሆን የጽሞና ጊዜ ላይ ሆኖ ነው የሚሆነው ብትላትም አይ እኔ ውስጥ ያን አይነግረኝም አባዬ በአጋቾች እጅ የወደቀ ይመስለኛል ምን ትላታለች ቲና አዎ ውስጤ የሚነግረኝ እንደዛ ነው ስለዚህ ቲና እባክሽ አባዬ ሳይጎዳ የምናገኝበትን መፍትሄ መስክ ይፈልግ። እሺ በቃ ስንመለስ ቤት ውስጥ እናወራለን። አሁን በጣም ቸኩያለሁ ትላታለች። ከዛ እሷም ቲና ትወት እንግዲህ እንታወራት ብትጠይቃትም እንታወራት ፈቃደኛ አይደለችም ትሄዳለች። እንግዲህ ትወት ተኋላዋ ተከትላት ትሄዳለች። ልክ እንደ ዳኒ ማለት ነው። ከዛ እንግዲህ አጋቾ ጋር ትሄድና ገንዘቡን ትሰጥዋለች። ያው አሁን ያለኝ ገንዘብ ነው የተነጋገር ነው ደግሞ ይሄን ያክል ገንዘብ አይደል? ቀሪውን ደግሞ እሰጥሃለሁ። አሁን በጣም ገንዘብ የሚያስፈልገኝ ሰዓት ነው፣ ስለዚህ ነገና ዛሬ ከየት እንፈላልግሽ? ነገ እንድታመጭ እፈልጋለሁ። እንደ እየተነጋገር ነው እኮ ይሄንን ገንዘብ ነው፣ ሌላውን ደግሞ ቀሪውን ስንጨርስ እሰጥሃለሁ። ሰውዬው ሲሰጠኝ እሰጥሃለሁ ትለዋለች። እሱም እኔ አይመለከተኝ ገንዘብ የሚያስፈልገኝ ሰዓት ነው ይሻሉ ይናታል። እሷም እሺ ዳኒን ይዤ መሄድ እችላለሁ ስትለው አይ አይቻሉ ምክንያቱም፣ እሱ መቀጣት አለበት፣ ካለዛ እየደበደብ ገንዘብ እንዲሰጠኝ ማድረግ እፈልጋለሁ። አይ በፍጹም እንደዛ እንዳታደርግ ትለዋለች። እሱም እሺ በቃ ቃል ግባለኝ፣ ምንም ነገር እንዳትነካው እሺ። እዚህ ብቀመጥ ብላቲና እንግዲህ ትሄዳለች። አሁን የዋየሁት ነገር አለ የማመጣው ነገር አለ፣ አሁን ቶሎ መሄድ አለብኝ። እሱ የራስሽ ምርጫ ነው፣ የራስሽ ጉዳይ መሄድ ትችያለሽ ይላታል እንግዲህ፣ እሱ ቆም ብሎ ሲጋራውን ያጨሳል። ከዛ ዳኒ አባዬ ይላል። አይ ልጅ አባዬ ያልከኝ የሆዳም ጌታውን ሲሸጥ እንደዛ ነበር ያለው እና ለምን አባዬ ያልከኝ? እኔ አንተን ልረዳን የመጣሁ